ሰሞኑን የወንድማ የወንድማማዦቹ ሚስቶች እንግዲህ የፕራንክ የፕራንክ ጅኒ ገብቶባቸዋል ማለት ነው። ቤተሰብ አኒ ደግሞ የፕራንኩን ምንጭ በሰጭው እንዴት ያምርልሽ ነበር። የፕራንኩን ምንጭ ስላሰጠሽው ፍንጭ ስላሰጠሽ ምን እንደሆነ እዚህ ጋር መጅሉሱ ደግሞ ሀዩ ሀዩ አዲስ አበባ መጣች። አራት ልጆች ከሞቤጋ ወልዳለሁ። እያየን እንጨምራለን። ረተ የሃይሜን ኮፒ እንዴ! እኔ እስካሁን ከዩቲዩበር ላይ ሞላ ብሎ የሚታዩኝ የቅመሟ ንጉሥ እና የሄሉ ንጉሥ ቡርኪ ጋይስ ግን በአጭር ጊዜ ውስጥ እንደዚህ ሄሉ ደስተኛ ሆነ። አይታችኋት ታውቃላችሁ ወይስ እኔ ብቻ ነኝ? ደስ ደስ ብሏት ያየዋት እኔ ደስ ስላለኝ ነው። በነገራችን ላይ ደስታዋ ያስደስተኛል እና ተገረምኩ በጣም ማለት ነው። ያዝልቅልሽ ብያለሁ ሄሉዬ ማለት ነው። ሰላም ጤና ስጥን። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናቸው? እንዴት አላችሁ? አለሁን ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ተመልሻ መጥቻ ነው። ተመልሻ ስመጣ እንግዲህ በጨረቃ በሁሉም ነገር ነው የመጣሁት። እንግዲህ ጨረቃዎች ዛሬ በሰላም ተግባብታችሁ ያለውን ነገር ጨርሳችሁ እንደምትመጡ ባለ ሙሉ ተስፋ ነኝ፣ እርግጠኛ ነኝ። ብሩክ አርሴናል ላይ እንደዛ እንደዛ የሆነው ከሀይሜ ጋር ሰላም ወርዷል ማለት ነው። ደግሞም ሰላም ባይወርድም አርሴናል ሲሸነፍ እንደዛ አይደሰትም፣ አይጫወትም ማለት አንችልም። እኔ ስለተጫወተ ስለተደሰተ፣ ተደስቶ ስላየሁት በጣም ነው ደስ ያለኝ፣ እውነት ለመናገር ብዙዎቻቸው። ያው ዲዩት ስታደረጉት፣ ያው ትናንትናም ነግሬያቸዋለሁ በጣም የተሸራሸረ ነበር። በቃ ብሩክ በጣም ደስተኛ ነበረ በአርሴናል ማለት ነው። ይህን ያህል ደጋፊ መሆኑን ራሱ አላቅም ነበር እውነት ለመናገር ማለት ነው እና ብዙ ጊዜ ሀይሚ ትላለች በቃ አርሴናል ደጋፊ ነህ ምናምን እንደዚህ የእሱን ደጋፊ መሰል ይባባላሉ። ፕራንክ ሲሰሩ ራሱ ሀሰን የማን ደጋፊ ነህ አንተ፣ ለወንድ ጠበቃ ነህ ደጋፊ ነህ ምናምን ይባባልና ከአርሴናል የወሰዱት እንትን ነው ርዕስ ነው ይሄ ርዕስ ማለት ነው እና እንግዲህ ሀይሚዬ ዛሬ በሰላም ፈታው ነገሩን ዘውት መጣለች ብዬ አስባለሁ። ግን የወረቀት የቀለበት ሞር ወሯ ነገር አሳስቦኛል እንዳንድ ሰው ማለት ነው። ምክንያቱም ቀለበቱ ሞሮሮ ምንም እንትና አላልገባኝም። በቃ ማለት እኔ እንጃ፣ ቀለበቱ ሞሮሮ አሁን ከብሩክ ህይወት ጋር ምን ያስተምራል? ያ ልጁ እሺ፣ እንደ ፍራንክ ነው የመጣው እንበል፣ ግን ቀለበቱ ሞሮሮ ምንድን ነው? እኔ ከብሩክ ያለኝ ነገር ምንም ነገር የለም ነው ወይስ ምን? ብቻ ምንም ሊገባኝ አልቻለም። የቀለበቱ ሞሮር ማለት ነው። ብሩክ ደግሞ ያው እንደ አባትም እንደ ወንድምም እንደ ፍቅረኛም እንደ ጓደኛም እየሆነ እሷን እየተቆጣትና እንትና ያለው ምናልባት፣ ወይ ደግሞ እንግዲህ በቃ ያንን ቀለበቱን የወረወረችበት ምክንያት እኔ ምንድን ነኝ ለብሮ የሚለው ጥያቄ ሊኖርባት ይችላል። በዛ መካከል ማውጣት እንፈልጋል ሊሆን ይችላል ብቻ የራሳችንን መላ ምት እየመታ እንደዚህ ቆይተናል። ያው ደግሞ እንግዲህ ጨረቃ ፋሚሊ ይሄን ነገር ለምን እንዳመጣቸው ታስረዳናለች ብዬ ተስፋ አደርጋለሁ። ምክንያቱም የቀለበቱ መወርወሩ ትርጉሙ ምንም ሊገባኝ አልቻለም። ተወረወረ፣ ተወረወረ፣ በቃ አልፈልገውም እኮ ነው አልፈልገውም ያንን ልጁ ነውን? እንዳትሉኝ ደግሞ ልጁ ደግሞ ለአስተማሪነት ነው እንጂ የመጣው ለፕራንክ ለትምህርት ነው እንጂ ፕራንኩን ልታስተምርበት ነው የመጣው። ሰው ልጁ ሕይወቷ ውስጥ የለም፣ ተመጀመሪያውም እንደሌለ እናውቃለን። ግን ፕራንኩን እንደን ቀለበቱን የወረወረችበት ምንድን ነው? ከዚህ በፊትም እኮ ቡሩኬ ቀለበት አድርጌ ያለው ብሏል። ያው ማለት አስመስሎ ይሁን ምን ይሁን አላቅም። ምናልባት ቀለበቱ በርግጥ ለየት ያለ ነገር ነው። ግን ምናልባት ያንን ነገር አልፈልገውም ብላ ስባ ያንን ለማስተማር ይሆን ብቻ ግራ ገብቶኛል እኔ ኤኒዌይስ ያው እኔ ግልጽ አልሆነልኝም እንዴት እንደሆነ ባላቅም የትናንትና ቪዲዮ ቀጣይም ስለሆነ ይሁን ምን ይሁን ምንም ሊብራራልኝ የቻለው ነገር የለም ቤተሰብ ደጋግሜ ደጋግሜ እያየሁት ነበር የሀይሜ ቀለበቷ ሞር ወሯ በቃ ምንም ለእኔ ቦታ የለው ቀለበት ያደረገልኝ ሰው ቦታ የለውም ለማለት ነው መሰለኝ አላቅም አልገባኝም ግን ፋሲል ቪዲዮ አለ ቀለበት ሲያደርግልኝ ምላለች ወይስ ነገር ቢለቀቅ ቪዲዮ ቢለቀቅ በጣም ደስ ይላል ብዬ አስባለሁ። ከሱ ላይ ብዙ የምንወስደው ነገር ሊኖር ይችላል እንጂ አሁን ላይ ሀይሜ ቀለበቱን እንደማታደርግ እንዳልተቀበለች፣ የሁለት ጊዜ ላይ ግን ከብሩክ ቀለበት ተቀብታለች ተቀብላለች ተቀብታለች አልኩም፣ ከብሩክ ቀለበት ተቀብላለች። ያንን ነገር ዛሬ ላይ እየወረወረችው ነው፣ ለብሩክ እያሳየችው ነው። ብቻ የሆነ ግራ የሚያጋባ ነገር ትናንትና ተከስቶብኛል ማለት ነው በፋሲል ፋሲል ያው፣ እዚህ ህይወት ውስጥ ምንም የለበትም። አስተማሪ ሆኖ ነው የመጣው። ምናልባት በብሩኬ ላይ በብሩኬ ስላው ብሩኬ ጋ ያለውን ባህሪ እና ጸባዮች ወይም የምትፈልገውን ነገር በሱ እያስተላለፈች እንደው እያሰብኩኝ ማይብዬ ብዙ ጊዜ ነገሯ በጎን ነው፣ ታውቃላችሁ ያው መኪና ቤት ኪራይ ስልችቶኛል፣ መኪና ውስጥ መኖር ፈልጋለሁ ብላለች። ያ ማለት ቤት ያስፈልገናል ማለት ነው። ምናልባት ወይ አሁን አሁን ላይ ብሩኬ መኪና መግዛቱ አስፈላጊ አይደለም ይሆናል። በጣም የምትፈልገው አሁን ላይ ቤት ነው እሷ አይታወቅም። ብሩኬ ደግሞ የሚቀድመውን ነገር ስላላወቀ ምናልባት ወይ መኪና ግስት ይሆናል። እንግዲህ የያዘት መኪና በጣም ውድ ናት እንደምታውቋት፣ ያንን ቤት ብንገዛበት ብላ ማስባል ሊሆን ይችላል። ቤት ኪራይ መሮኛል ብላለች። የሆነ ብቻ አላቅም ያላግባባቸው ነገር አለ ብዬ አስባለሁ። ለማንኛውም እስኪ የምናየው ነገር ነው የሚሆነው። ውድ ቤተሰቦች፣ ሌላው ደግሞ እንግዲህ ሀብም የታናሽ እና የታላቆቹ ሚስቶች ማለት ነው የፕራንክ ጅኒ ቤታቸው ገብቷል ማለት ነው። ሀናኒም እንግዲህ ከአይም የተቀብላ ያለውን ነገር ምንም ረሱን ሳትነግረው ማለት ነው ምንም ሳያቅ ሀፍ ምን እንደሆነ ምን እንደተፈጠረ ሳያቅ በባዶ ሜዳ ይህዋጫ ልለዋለች ማለት አንዳንዴ ፕራንክ ስታደርጉ ማለት ነው የብራንኩን አንድ ርዕስ መናገር አሁን ይሄ ሀይሚ ይሻላል። ቢያንስ በሰውም ቢሆንም እሷ ጋር ሰው ስለሌለ እሷ ጋር ሰው የለም እና እኒህ ጋር ሰው ቢኖር ግን ጨዋታውን ያደምቅላታል። ገባችሁ? ሴት ሆነ ወንድ አሁን እዚህ ጋር እንደዚህ እንደዚህ ብልሃት አለ። እሷ እንደዚህ እንደዚህ ነው አሉባልታ ማለት ነው። አሁን ይሄ ሰው ቢኖር እንዴት ባደመቀላት። ሰው ስለሌለ ግን ድካም ብቻ ነው የሆነው። ምክንያቱም ሀብ ምንም እየተረዳትም አደለም እያዳመጣትም አደለም። በመጨረሻ ላይ ሀብ እንደሆነ ድርድር ያቅም እናቴ በራሱ ለራሱ እንትኑ ሞተሩን ዞር አድርጎ ጥርግር ያለው የዜናል ጊዜም አልሰጠም። ምክንያቱም ያደረገውን ነገር ያቀላ በራሱ ኮንፊደንስ አለው። በራሱ ደግሞ በራሱ የሚተማመነው ነገር በጣው ነው የሚያኮራ። በነገራችን ላይ ሀብ ማለት ነው፣ በቃ ራሱ ኮራ ጀነን አድርጎ ነው የሚኖረው እና በቃ ነገሩ ሁሉ ኮስታራ ነው። በቀን እንጃ አሁን አሁን አሁን እንደው ከቅመሟ ምናምን ጋር ሲያወራ እየለመድኩት መጣሁ እንጂ በጣም ያስፈራኛል ፊቱ ማለት ነው። ግን እኮ በጣም ተትናለሁ ተትናለሁ የምሬን እውነት በፊት አሁን በባለፈው ከሀይሚ ጋር በነበረ ጦርነት ሳወራው ምንም አታስቡ እናንተ የስደት እህቶቻችን፣ እኛ እናስተካክለዋል ምናምን። በጣም ትትናለሁ ከሁሉም ኢትዮወር ሲያወራ ማለት ነው እግዚአብሔር በጣም ትን የሚለው የሚያጽናና የነበረው በዛ ሰዓት እንደዚህ ሆነ። እንዲ ሌሎቹ ሀታ አይመልሱም። ሌሎቹ ሱ ግን ይመልሳል እና እንደዚህ እንደሚታየው አይደለም ባህሪው ማለት ነው። እና ግን ናኒሻ ተሳክቶልሻል። ያው ትናንትና ግን ጥሎሽ ሄደ። ግን ትታረቋላችሁ ወይም ደግሞ በዛው እንዳቀጥሉበት። አሁን በቃ ማማት ሊገባ ነው። የተጣላችሁ ሁሉ በቃ አሁ ተባባሉ፣ ይቅርታ ተባባሉ። ምክንያቱም እሁድ ነው ወይ ሰኞ፣ እሁድ እሁድ ዘንባባ ይታሰራል፣ ሰኞ ማማት ይገባል። ማማት በዓል ነው ወይ ለምትሉኝ ነገር አዎ ማለት ሰው ሰላም አይባልም፣ ሰው አይቦጨቅም፣ ሰው አይታማም። ኢትዮ ላይ መተሽ እንዳቦጭቅ እንበሉኝ ብቻ የዛን ጊዜ ማለት ነው እስከ ጥለት ሐሙስን ድረስ ነው እስከ እንትን እስከ እስከ አይደለም እስከ እስከ ቅዳሜ ድረስ ቅዳሜ ሾር ነው። እስከዛ ድረስ እና በተታረቁ የተሻለ ነው ብዬ አስባለሁ። ብራንክ ውስጥ ያላችሁ ኦርቶዶክሳውያን ማለት ነው። የእስልምና እምነት እንኳን አልፏል፣ ረመዳን አልፏል የእኛ ግን አሁን ላይ ነው ያለው። ስለዚህ ይቅርታ ባብላችሁ ወደ ጸሎታችሁ ብትሄዱ የተሻለ ነው ብዬ አስባለሁ። እናንተ ተሳስታችሁ እኛን ማታሳስቱና እንዴ እንኖርበት እናንተን አይትን አለመናገር አንችልም። ስለዚህ እናንተ የነበራችሁበትን ችግር ፍቱና ወደ ነበራችሁበት ተመልሳችሁ እንዳማረባችሁ ነጠላችሁ እየለበሳችሁ ሂዱ ወደ ቤተክርስቲያን ማለት ነው። ሌላው ሲቀጥል እዚህ ጋር ሄሉ የናት ሄሉ የ እንግዲህ በአጭር ጊዜ ውስጥ እያስደመመችን ነው። እውነት ወንድ ልጅ ለሴት ልጅ ኩራት ነው በቃ ብያሰውኩበት በሄሉ ነው። እኔ ምክንያቱም በቃ ማለት ዩቱብ ላይም ቲክቶክ ላይም ሁሉም ላይ ስትታይ በቃ እንዴት ነው ሙሉ ሴት መስላት። አየችኝ ማለት ጎደሎ ናት እያልኩ አይደለም፣ ያው ብቻቸውን ብቻቸውን ነው ሁል ጊዜ። ማንነታቸው የፈለገ የጎላ ነገር ጥሩ ነገር ቢኖር የሆነ ነገር ሴት ልጅ ፉል የሚያደርጋት ነገር አንድ ነገር አለ። ያው ከጎናችሁ የሆነ እንዴት ነው የምትተማመኑበት ሰው ያኔ አሁን ሄሎ እንድትተማመነችበት ምናምን አወቅሽ ምናምን ትሉ ይችላላችሁ፣ ግን ቢያንስ ልቧ ላይ ና አይኗ ላይ የሆነ ነገር አለባት። በቃ የሆነ እንዴት ነው በስስት የምታየው ነገር። ሲቀጥል ደግሞ በጣም ፍላጎቷ ነው ከቢናያ ጋር ቢናያ ነው ስሞ ትናንት አወቅኩት። እና አቶ ቢኒያም ልጃችንን እንግዲህ እንዳታስጨልላት በደንብ አድርገህ መያዝ አለብህ፣ ማለት ነው። አብራ የመጣችው ደግሞ ፕራንኩን መካወን አቅቷታል፣ አልቻለችበትም ነበረ፣ እውነት ለመናገር ማለት ነው። እና እኔ ብቻ ቃል የለኝም፣ ያዝልቅልሽ ነው የምለው ለሄሉ፣ ማለት ነው። ለሄሉ መልካም ምኞታችሁን ተመኙላት፣ ምክንያቱም ብዙ ነገር አሳልፋለች፣ ይገባታል። ማለት የማይሆንሽን የማይገባሽን ነገር እንድታገኚ አልመኝም የምትመኘውን ነገር ግን እንድታገኝ ሁሌ መኘቴ ነው። እውነት ከቢናዬ ጋር ወደ እውነተኛ ህይወት ብትቀጥሉ በጣም ደስ ይለናል፣ ሁላችንም ቤተሰቦቻችንም። እስኪ ፑሽ አድርጓቸው። ምክንያቱም ያው ህይወት ምንም ነገር እንደሌለው ነው እያስረዳ ያለው። በእርግጥ የሰው ልጅ በተለያየ በተለያየ ደካማ ጎናችን ከጎናችን ያሉ ሰዎች ይርቁናል፣ ይቀየሩብናል፣ ብዙ ነገር ይኖራል። ያው ሄሉ ጋም የሚዲያ ሰው ስለሆነች ብዙ የምናውቀው ነገር አለ። ቢናያ ደግሞ የሚዲያ ሰው አይደለም የሚዲያ ሰው ነው፣ ግን ያን ያክል ዲቴል ጠለቅ ብለን የምናውቀው ነገር የለም ስለ እሱ ማለት ነው። ግን ያው ከፋሲል ይሻላል ቢያንስ ማለት ነው። የፋሲል እኮ ማንነቱ ማን እንደሆነ አልታወቀም። ፋሲል ማለት ነው ምን እንደሆነ ማንነቱ ምንም የታወቀው ነገር የለም። እና ድብቅ ማንነት ያለው አይመስለኝም ቲክቶክ ላይ ያለውን ነገር እያንዳንዱ ነገር አይተናል። ምንም አዲስ ነገር የለውም። እስካሁን ድረስ ያው ስራ ነው የሚሰራው። ሞዴሊስት ነው፣ ማስታወቂያ ይሰራል። በዛ መካከል ኢትዮ ቻናል ያለው አይመስለኝም። አሁን ላይ ሁለቱም ኢትዮ ቻናል ከፍተው ቢጧጧፉ እና ቢሰሩ በጣም ደስ ይለኛል። በዛ ላይ ብዙ ልጆች አሁን የኢትዮ ቻናል ክሬት እያደረጉ ነው። ውድ ቤተሰቦቻችን፣ የማዳም ቅማመስ ምን እየሰራችሁ ነው? ስልካችሁ ምን እያደረጋችሁበት ነው? ቲክቶክ ቪዲዮ ፎቶ ተጠቀሙበት። ጊዜያችሁን አታቃጥሉ። አገር ስትገቡ ትጠቀሙበታላችሁ። ባላችሁ ጊዜ ተጠቀሙ፣ ስሩ። እነሱ እንኳን የስንት ሰው ዩትብ ከፈቱ ስንት ሰው በጎናቸው ማበረታታት ጀምሮ። ሄሎን ብትሏት የብዙ ሰው ቻናል ከፍታለች፣ ብሩኬም፣ ሀይሚም፣ አብርሃምም ሩታም፣ ሁሉም። ስለዚህ አንቺም የማደም ቅመማ ነቃ ብለሽ የራስሽን ቻናል የራስሽን አካውንት ቢኖርሽ ቢያንስ ወደፊት ቢዝነስ የምሰሪበት ነገር ይሆንልሻል። ብር አልቆጠርልኝም ብቲ እንኳን ማስታወቂያ መስራት በጣም አስፈላጊ ነው። ልክ እንደ የተንቢ ማለት ነው። የተንቢን አይታችኋታል በዩቱብ ቻናል ቪዲዮ ተሰርታ እንደማንም ቀባጥራባት መጣም። ማስታወቂያ በጣም ነው የሚጠቅማት። ስለዚህ አንችም የማዳሙ አቅማም ማለት ነው። ዩቱብ ቻናል ክፈች፣ የሁልጊዜ ምኞቴ የሁልጊዜ ቃላቴ ነው ይሄ ነገር፣ ዩቱብ ቻናል ክፈቱ ክፈቱ ነው ብለው አቅቶኛል የምትሉ ልጆች ደግሞ እያቡጊዳን ቻናል እየገባችሁ ማየት አለባችሁ። እኔ ከእሱ ነው የከፈትኩት። ሌላው ደግሞ እንግዲህ እዚህ ጋር አዩ እንደ ተመኘናት ከሙቤ ጋ መታለች አብረን መኖር አለብን፣ አብረን መሆን አለብን እና መጅልስ በቃና ሳሎን በቃና እያሉ ሲመካከሩ በጣም ተገረምኩኝ። ሙቤ ደግሞ ሁለቱንም እንዴት ብዬ ነው ማኖራቸው እያለ ነው። በእርግጥ ኖሮ ከፈቀደልህ በሃይማኖታቸው ዙሪያ ችግር ያለ አይመስለኝም። ሁለት ነው አራት የማግባት እድሉ አለ ይላሉ። በዚህ አረቦች ሲር ሰምቼ ነው ያ ነገር ምንም ያጣላቸውም ብዬ አስባለሁ። ሞቤ ግን ያው አቅለሽልሾታል። የኖረው ነገር እንዴት ነው አብረ የምንኖረው ቤተሰባል፣ እንጂ የኖረው ነገር ነው የከበደው። እና ሀዩ በመምጣቷ በጣም ደስ ብሎኛል። ጥሩ ደረጃ ደርሳቸው የምናያቸው ይሆናል። ሪመም ያው ተቀብላታለች በደስታ ይመስለኛል። እንግዲህ አላቅም ያኔ ጥሩ ጓደኝነት ይኖራቸዋል ብዬ ተስፋ አደርጋለሁ። እንዳትቀያየሙ ግን። አሁን ላይ አሪፍ አይዲያ እና አሪፍ ስራ ሀዩ ይዛ እየመጣሽ ስለሆነ ያው ለሞቤ ከጎኑ በመሆኗ ደስተኛ ነኝ። ቤተሰብም እንደዛው ደስተኛ ሆናችሁ አይቻችኋሉ ማለት ነው። እና እንግዲህ ውድ ቤተሰቦቻችን ለዛሬ ሽላች የመጣሁት ሀሳብ አስተያየት ይህን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቶኝ ማለት ነው። ሀሳባችሁን ደግሞ በኮመንት ስራ አሳውቁኝ። ባይ ባይ። መልካም ቀን።